እኔ በጣም ፈርቼ ነበር፣ ሀይሚ ትጮዋለች፣ ብሩኬላ ትጮዋለች። ምን በቃ እኔ እንጃ። እኔም እኔ እኔ እንዲሁም ጎበዝ አስተዋይ ነች ሀይሚ። ወይኔ ቤተሰብ፣ ሀይሚዬ፣ እኔ ቆንጆ። ምላሷ ሁሉ ተሳሰረ፣ ፊቷ ሁሉ ተለዋወጠ። ራስ ምታት መጣብኛለች። አዎ እውነቷን ነው። እኔ በሷ ቦታ በሆንም እደነግጣል። በጣም ያስደነግጣል። ቤተሰብ ሳታስቡት የምትወዱት ሰው ልጅ አለኝ ብሎ ሲናገር በእንዴ ቅስም ሁሉ ነው የሚሰበረው እንጂ እኔ በጣም ነው የደነገጥኩት። በጣም ትናገራለች፣ በጣም ትጮኋለች፣ ምናምን ብዬ ነበር ያሰብኩት። እንዲሁም ጥላ ሁሉ ምትን የመሰለኝ ሀይሚ ማለት ነው። ግን የኔ ማለት ሀይሚ ጀግና ነች። እግዚአብሔርን በደንብ በጥሞና አዳምጠዋለች። አንዴ ከሆነ በኋላ መጸጸት አያስፈልግም ነው ያለችው። ልክ ነች። አንድ ነገር ካደረግን በኋላ ተመልሰን መጸጸት የለብንም። ያ ነገር በቃ መቷል። ሳናስበው መጣ መጣ ነው በቃ። ስለዚህ መጸጸት እንደሌለበት ነው። በጣም ቆንጆ አስተማሪ የሆነ ፕራንክ ነው። እኔ በጣም የገረመኝና እንትን ያለኝ ወይ ትውጠዋለች መታ ልጁን ወይ እኔ ውጠዋለሁ። እኔ ደግሞ አጣለችንም ልጁን እናቱ መታ ትውጠዋለች ረምሬ ንግግር ነው አንተ፣ ብሩኬ። የተመታ ነው የተመታ እውነት። ሀይሚዬን አጨናነካት ብሩኬ። ወይኔ ነኝ ጭንቅ ልበልሽ የእኔ ፍቅር። ተጨናነቀች እኮ እናንተ፣ አይታችሁ አይደል? እውነት በቃ አሳዘነችኝ ረኔ። እቺ ልጅ እንዴት እንደምታሳዝነኝ በእናታችሁ። እኔ በቃ ማርያምን አንጀቴን ነው የምትበላኝ። ምን እንደሆነ አላውቅም። በቃ የሆነ ነገር ፕራንክ ይሰረት ብሩኬ። የሆነ ድንግጥ ትላለች። ደንጋጣ ነች ሀይሚ። በጣም ነው የምትደነግጠው። ፕራንክ እንኳን ይሆናል ብለ አታስበውም። በጣም የሚገርማቸው ማለት በጣም ነው የምደነግጠው። እና እኔ በጣም ፈርቼ ነበር ሀይሚ ትጮኻለች፣ ብሩኬላ ትጮኻለች። ምን በቃ እኔ እንጃ እኔም እኔ እንዲሁም ጎበዝ አስተዋይ ነች ሀይሚ ማለት ነው። እኔ ግን በኑሮ እንደው ዘልየ ሁሉ ልበላው ነው የምነሳው። እንዴት ልታረቅ ትችላል? በምን ምክንያት እንዴት ምናምን ብዬ አፋጥጠዋለሁ እ አንዱ ምን አፋጥጠችውም፣ እኮ ደንግጣለች። በጣም ስለደነገጠች መናገር ሁሉ ነው ያቃታት ማለት ነው። እና ብሩኬ አሪፍ አስተማሪ ነገር ነው ያመጣኸው። በጣም አሪፍ ፕራንክ ነው፣ ወድጀዋለሁ። ሁላችሁም እንደምትወዱት እርግጠኛ ነኝ። ይሄ ትምህርት ነው በቃ ለማን ትምህርት ለሁላችንም ይሄ ትምህርት ነው እኔ በጣም ደስ የምትሉኝ ነገር ፕራንክን ብሰሩ ትምህርት ያለውን ነገር እንዲህ ስታመጡ በጣም ነው ደስ የሚለው ማለት ነው የብሩኬ አነጋገር መጨረሻል ደግሞ አቅፏት አቅፏት እዚህ ስር ከቷት የሚያሾፉባት ነገር እሷ ተው በቃ ምንም ችግር የለው ምናም ምናምን ትለዋለች እሱ በቃ ያላግጣል ማለት ነው እንደዚህ አቅፏት ብሩኬ ማርያምን የተመታነ በቃ የተመታነ ተንኮለኛ ማርያምን ልጅቷን ዛሬ በስማ እንኳን እሷን እኔን ማስደንብራል። መጀመሪያ መግቢያው ላይ ሲሰራ ልጅ አለኝ ምናምን ሲል ደነገጥኩኝ መጀመሪያ። ከዛ በኋላ እናንተ እንዳታስቡ ፕራንክ ነው ምናምን ብሎ ሲናገር በጣም ነው ደስ ያለኝ ማለት ነው። ቤተሰብዬ፣ ለእኛም ብሩኬ በጣም እያሰቡልን ነው። በአሁን ሰዓት ቡራዬ እያሰቡልን ነው። ደግሞ ሰምታችኋል ደግሞ ያለውን ረመዳን ነው፣ ኢዳል ፉጡር ነው፣ አረፋ ነው፣ አላወቀውም በቃ ለማንኛውም እንኳን አደረሳችኋለሁ። እዚህ ጋር በጣም ነው ያሳቀኝ። ይዳል ፍጡር ነው ፍጡር ነው ምናምን ብሎ በቃ ተደነባበር አላወቀውም ማለት ነው። እኔ በጣም አዝናቶኛል ሲናገር ማለት ነው። ለማንኛውም ሙስሊሞቼ እንኳን አደረሳችሁ። በጣም ዓመት ባሉ የሰላም፣ የደስታ፣ የፍቅር ይሁንላችሁ ነው የምለው። በብሩኬ ፋንታን ልበልላችሁ ማለት ነው። ብሩኬ አላወቀው ምን እንደሆነ ራሱ ጾሙ ማለት ነው እና በጣም ነው ያሳቀኝ ዛሬ። የብሩኬ ንግግር በጣም በጣም ያስቃል ያዝናናል እውነት። በቃ እኔ በጣም ደስ ያለኝ ቪዲዮ ነው። እውነቴን ነው የምናገረው። ብዙዎቻችሁ እንደ ተደስታችሁ እርግጠኛ ነኝ። ሀይሚዬ ዛሬ በጣም ነው በቃ እኔ እንጃ። የምትሆኑ ሁሉን ያጣችሁ እኮ የኔ ቀጫጫ ሀይሚዬ ስትጨነቅ ማየ ለእኔ ከባድ ነገር እውነት። ቡራዬ በጣም ዛሬ ጭራሽ ጭራሽ፣ ልጅ አለኝ ብለህ እኛንም ልታሳብደን ነበር ጭራሽ። ልጅ አለኝ ብለህ እኛ፣ ይኸውልህ ስማ በደንብ አድርገህ ሰማን ብሩኬ፣ እኛ ትርፍ ልጅ አንፈልግም። ከሌላ ሴት ማንም ሴት አንፈልግም። እኛ አራት ልጆች አለን። አራት ልጆቻችንን ማሳደግ ነው የምንፈልገው እኛ አራቱ ልጆች ሀይሚ ሆድ ውስጥ ነው ያሉት ሲያድጉ ሲወጡ እኛ እነሱ ነው የምንቀበለው ከሌላ ሴት አምጥቼ ወልጃለሁ ብላ ብታመጣልን ማናችንም አንቀበልም ይሄን በደንብ እወቅ ይሄን በደንብ ጭንቅላት ላይ አስገባው ኦኬ ስለዚህ እኛ አራቱ ልጆች ነው የምናውቀው ሌላ ትርፍ ልጅ አናቅም ደግሞ ኧረ በስመ አብ አነጋገሩ ሁሉ የዛሬ ደግሞ ይለያል አነጋገሩ ፍጼን አስቀምጭ ሆነው የመጣው ልጁ እያለቀሰ ነው እያለቀስን ነው። ብዜ አይሚዬ ወይኔ ዛሬ ወይኔ ዛሬ አይሚ በጣም ነው የተሸወደችው። እግዚአብሔርን ወረ በስመ አብ እውነት እንጃ። እኔ በጣም ነው የገረመኝ። በጣም ደስ የሚል ነገር ነው ያሳያችሁን። ሁሉም ነገር ትምህርት ነው። እውነቴን ነው የምናገረው። እኔ ሁሌም እናንተን ማደንቃችሁ ሁሌም የምወዳችሁ እንደዚህ አይነት ስራ ሰው ትምህርት እንዲወስድበት የምታደረጉት ነገር በጣም አሪፍ ነው። ሰው የምታበረታቱበት መንገድን በጣም ደስ ይላል። እውነቴን ነው የምናገር፣ በጣም ደስ ይላል። ሰው የምታበረታቱበት መንገድ እና ቡራጌ ደግሞ በጣም ለመዳመቅ ቅመሞች በጣም ነው የምታስብላቸው። ሁሌም በእናንተ ተማመናለሁ የምትሉ ነገር በጣም ደስ ይለኛል። አሁንም ሁሌም ተማመንባቸው። ያንተ የጨረቃ ፋሚሊዎች አንተን የሚያሳፍር ፋሚሊ የለህም። ፋሚሊ ሁሌም ከእናንተ ጎን ነው ያለው። ሁሌም ከእናንተ ሁሉ ነገር ከእናንተ ጋር ያለ ነው፣ እኛ ማለት ነው አይደለም። ሌላ ቦታ እንኳ ሄዳችሁ ሌላ ሰው የሆነ ፕራንክ አድርጓችሁ እንኳን ባለፈው ራሱ በዝናብ እንኳን ተደብድበ መተ ዝናብ ደብድቦ ሀይሚ ጠፍታለች ምናም ብለው የተሰራው እንኳን ምን ያህል የመዳም ቅመሞች እንደተናደዱ ምን ያህል ስሜታዊ እንደሆኑ እንኳን አይተሃል። ምን ያህል እናንተ እንደሚወዷችሁ ለማለት ፈልጌ ነው። በተረፈ ቤተሰቦቼ አሪፍ ነው፣ ወደነዋል። ፕራንኩን ይመቻችሁ። እንኳን ለኢድ አልፍጡር አደረሳችሁ ነው፣ ልክ ነኝ? እኔም እንኳን አደረሳችሁ። የመላው ኢትዮጵያ ሙስሊም እህት ወንድሞቼ እንኳን አደረሳችሁ። ቻው፣ ከተሳሳስኩም ይቅርታ።